በነገራችን ላይ አንድ ወንድ ልጅ ከራስሽ ጋር ያለሽን ግንኙነት፣ ለራስሽ ያለሽን ክብር፣ ለራስሽ ያለሽን ዋጋ ባጠቃላይ የሚፈትንበት ትልቁ መሳሪያው አንድን ሴት እንድታፈቅረው እንድትወደው ቦታ እንድትሰጠው ካረገ በኋላ ከሷ መራቅ ነው፣ ወይም መዝጋት ወይም እሷን ችላ ማለት ነው። እነዚህን ድርጊቶች በሚያደርግ ሰዓት ትክክለኛ ማናት እሷ የሚለውን እሱ መመለስ የሚፈልገው ወይም እሱ መጠቀም የሚፈልገውን ነገር መቀበል የሚጀምረው የዛኔ ነው። ስለዚህ አንድ ወንድ ልጅ የትኛውንም ዋጋ ከፍሎ ሊሆን ይችላል ህይወትሽ ውስጥ የገባው አንቺም እንደዛው ሞክረሽ ሊሆን ይችላል ያገኘሽው፣ ግን ፍቅር ከተጀመረ በኋላ ወይም ፍቅርሽን ልታሳይው ስትሞክሪ ችላ ሲልሽ ሲርቅሽ ሲዘጋሽ ምንድነው ማየት የሌለበት በተቃራኒው እሱ ማየት ከሚፈልገው ከሚጠብቀው ወይም ካዘጋጀልሽ ፈተና መልስ ውጪ ማየት ያለበት ሴት ልጅ ላይ ምን አይነት ነገሮች ነው የሚለውን ነው በዛሬ ቪዲዮያችን ላይ የምናወራው። ከዚህ በፊት ያሉ ቪዲዮዎቻችን ላይ ምን ማድረግ እንዳለብን፣ ምን ማድረግ እንደሌለብን ብዙ አውርተናል። የወንድ ልጅ ባህሪ ሲቀየር፣ ወንድ ልጅ መጣ ስትዩ ሲሄድ ሲሄድ ደግሞ ስትጠጊው፣ ሲርቅሽ፣ ሲኮራ፣ ችላም ሲልሽ ብዙ ነገሮችን እንደ መፍትሄነት አንስተናል። መተግበር ከቻል ነው ውጤት የሚሰጥንን ዛሬ ደግሞ እንዲመጣ ምናልባት እሱ ያሰበው የጠበቀው ወይም ይሄ ነው ዋጋዋ፣ ለራሷ ያላት ክብር፣ ለራሷ ያላት ፍቅር ይሄ ነው ከኔ አይበልጥም ብሎ ያመነውን አስቀይረሽው እንዲመጣ ከፈለግሽ ራሱ በፍጹም ለወንድ ልጅ ችላ ሲል ሲርቅሽ የማሳየት የሌሉ ብሽን ነገሮች ነው በዚህ ቪዲዮ ላይ የማነሳላችሁ የሚሰራ ጥናት ተደርጎ መልስ የተሰጠበትን በወንዶች ስነ ልቦና ላይ ተመስርተው ወንድ ልጅ አንድ ሴት ልጅን ችላ ሲል ምን እያሰበ ነው እሱ ጋር ምን አይነት ነገር ነው ራን እያደረገ የሚቆየው? እሷ ታዲያ እሱ ከሚያስበው ጋር የምታደርገው ነገር ምን አይነት ኬዝ ውስጥ ይከታታል እሷን፣ እሱን ደግሞ ምን አይነት ግሬዝ ውስጥ፣ አዲያም ደግሞ ያስበው ነገር ትክክል እንዳልሆነ ያስተሳሰቡ ሊያደርገው የሚችለው ምንድን ነው ሲያል በዋነኛነት የምታሳየው ነገር ነው። በምታሳየው ነገሮች ውስጥ ደግሞ ራሷን ትገልጽለታለች። ራሷን በምትገልጽበት ሰዓት ትክክለኛ ዋጋዋን ክብሯን ፍቅሯን ታሳየዋለች። የዛኔ ይታረማል። ወንድ ልጅ ወንድ ልጅ ችላ ሲልሽ እነዚህ ይዘጋሽ በፍጹም ሊያይብሽ ስለማይገቡ ነገሮች በደንብ እናወራለን። እባካችሁ ተግባር እንዳይረሳ መተግበር፣ በጣም ትልቁ ሚና የሚጫወተው መስማት አይደለም። ሀይ እንዴት ናችሁ? ለማታቆኝ ወዲት ነው የምባለው። እንኳን ደና መጣችሁ ወደ ያድ ሃውስ ሁለት። እዚህ ቻና ላይ ሰው ለወንድሞቻችን እናወራለን። ከእነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል ስለምናደርግበት እናደርግበት ሀሳቦች እናነሳለን ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምርቷን መጫን እንዳይረሳ ለብዙቶቻችን እንደርስ። ዩቱብ እንዲወደው ላይክ በማድረግ እንጀምራለን። ቪዲዮያችንን አብራችሁ ቆዩ። አንደኛው እሱን ማጣት እንደምትፈሪ እንዲያይ እንዳትፈቅጂለት። እሱን ማጣት እንደፈራሽ በድርጊቶችሽ ታረጋግጭለታለሽ። ቀጥታ አንተን ማጣት አልፈልግም፣ አንተን ማጣት ፈራለሁ ብለሽ መቼም አትነግሪውም ማለት መንገድ እራሱ ብትፈልጊ ሼም ይዝሻል፣ ምን ተብሎ ይነገራል ያለሽ ነገር ግን እያንዳንዱ ድርጊቶችሽ በእርግጠኝነት ያለሱ መኖር እንደማትች በሱ ስሜት ጥገኛ እንደሆንሽ ይመሰክሩብሻል፣ መረጃ ሆነው ለሱ ይደርሳሉ። ያንን ነው ማስተዋል ያለብን። አንድ ወንድ ልጅ ልክ ርቀቱን መጠበቅ ጀመር፣ ልክ የባህሪ ሞቀየርስ ጀምር፣ ችላ ሲልሽ ማየት ያለብሽ ለምንድን ነው እንደዚህ ሊያደረግ የፈለገው ነው እንጂ ምን አድርጌው ነው ምን አጥፍቼ ነው ምን አጉድዬ ነው ከሚል ጥያቄ አይጀመርም። ስለዚህ እነዚህን ጥያቄዎችሽን ለመመለስ ኢቨን የምታደርጊው ነገር እስቲል ምን ያረጋግጥላለ ሱ ያለ እሱ መኖር እንደማትችይ ወይም እሱ ማጣት በጣም የሚያስፈራሽ ነገር እንደሆነ እንዲያይ ታደርጊዋለሽ ወይም ትረጅዋለሽ ያንን ነገር በጣም ልንወዳቸው ልናፈቅራቸው እንችላለን። ነገር ግን ደስታችን በነሱ ላይ ዲፔንድ የሚሆን ከሆነ፣ በነቀናችን ውሏችን፣ ስራችን፣ ስሜታችን በነሱ ሁኔታ ድርጊት ላይ ዲፔንድ የሚሆን ከሆነ እኛ በራሳችንን እየከሰረን እያጣን ነው የምንሄደው። ያንን ነው መረዳት ያለባችሁ። ስለዚህ ምን ማድረግ አለብሽ? ዝምታ መምረጥ መቻል አለብሽ። ይፍረጥ ይነሳ፣ ያኩርፍ፣ ይጥፋ፣ ይዝጋሽ ራሱ ይወጣው። አንቺ እንደፈለገ ተንከባሎ የፈለገውን አድርጎ ምን ብሎ ምን ብሎ ወደ ራሱ እስኪመለስ ምን ታደርጊያለሽ? ዝምታሽ እንዲናገር ማድረግ ነው ያለብሽ። ዝምታሽ ታዲያ ጠንካራ ሴት፣ ውብ ሴት፣ አብዴት የሆነች ሴት ነገ ወይም ተነጎዳ ወይም ድንካንዶር ከአንድ ዓመት በኋላም ሊሆን ይችላል ፊት ለፊት ስታገኙ ከብሎ ሚቀር ሴት ነው ማየት ያለበት እንጂ ኩምስስ ያለች እስቲ ልሱ የምትጠብቅ እሱ የምትፈልግ ሴት ማየት የለበትም። ታዲያ ዝምታሽ በድጋሚ ለሱ የሚያረጋግጠው ምንድነው እሱን ማጣት ግድ እንደማይሰጥሽ በራስሽን እንደምትተማመኝ ነው። ግን በምንድነው ታዲያ እሱን ማጣቴን እንደፈራው በእሱ ስም ቤት ጥገኛ ላይ እንደወቅሁ እንዴት ነው ልነግረው የምችለው ካልሽ፣ ፓራግራፍ ቴክስት፣ ምን አድርጌ ነው ምን አጥፍቼ ነው ንገረኝ፣ መደወል አስሬ ማይነሳልሽን የት ነህ፣ ምን አድርጌ ነው። ዘግቶሻል እኮ ካልመለሰ እኮ ዘግቶሻል። ያንን የዘጋውን በር ለመክፈት የምታደርጊያቸው እያንዳንዱ ጥረት ያለበት መሄድ፣ ጓደኞቹን መጠየቅ፣ ሶሻል ሚዲያውን ማሰስ፣ ልታናግሪው መሞከር፣ አንዴ ሁለቴ ሶስቴ በተደጋጋሚ ማድረግ ይሄ እሱን ካጣሽ አንቺ እንደሌለሽ ማሳያ ነው። እሱ የለማረግ ላይፍ ትቀጥላለች የሚለውን ጌም ነው መጫወት ያለብሽ። ስለዚህ እንደዚህ በማድረግ እሱን በማሳደድ በመፈለግ ምን እንደተፈጠረ ምን እንዳጥፋሽ ለማወቅ በመጣር ውስጥ እሱን ካጣሽ እንደምትጎጀ ወይም ምን ነገር እንደምትሆኝ ለእሱ ታሳምኘዋለሽ። አንቺ ትከስሪያለሽ። ዝምታ መርጠሽ ግን ህይወት እንደምትቀጥል ስታሳየው እሱ ምን ያደርጋል? ይታረማል ቆንጂት። ሁለተኛው እንዳልበሰልሽ እንዳታሳይው። ለወንድ ልጅ ማቹሪቲ በእድሜ የሚመጣ የሚመስላችሁ ሰዎች አለ። በእድሜ አደለም፣ ወይም የሆነ እድሜ ላይ ስደርሺ የሚመጣ ነገር አደለም። 16 17 ዓመት ሀያ ዓመት ይችላል። ስለሆነ የፈለግሽውን አይነት ሪያክሽን ማሳየት ትችያለሽ። እድሜዋ ነው የሚል ፕሪንሲፕልን ካመንሽ ትበያለሽ። በተለይ ደግሞ ወንድ ልጅ ዙሪያ ስትሆኝ በሳል እንደሆንሽ፣ እንደበሰልሽ፣ እንደደረሽ በተለይ ደግሞ ከሰዎች ጋር ባለሽ ግንኙነት ላይ እጅግ በጣም ጠንቃቃ መሆንሽን እንዲያቅ ብቻና እንዲረዳ ነው ማሳየት ያለብሽ። ለወንድ ወንድ ልጅ እንዳልመሰልሽ የምታሳይበት ትልቁ መንገድ ወይም ማየት የሌለበት ሪአክሽኖች ነው። የንዴት ሊሆን ይችላል፣ የቁጭት ሊሆን ይችላል። ይሄ ይሄ ሰው ሆኖ የምትል አስተሳሰብም ልትሆን ትችላለሽ። እንዴት ሆኖ እንዳገኘኝ እኮ ነው የምትልም ቁጭት ልትሆን ትችላለሽ። ዋቴቨር እሱ አንቺ የትኛውንም ሪአክሽንሽን ነው የምላችሁ፣ የትኛውም የምታሳየው ሪአክሽን ትርጉማለሁ ስሜት ስላለሽ ስቲል ስለምትፈልጊው ያለሱ ጎዶሎ እንደሆንሽ ብቻ እንዲገባው ነው የምታደርጊው። በምታሳዩ አይተሹ ከሳቅሽ ራሱ እስቲል አንቺ ህይወት ውስጥ ቦታ እንዳለው እስቲል አንቺ ላይ ፓወር እንዳለው ነው የሚያምነው። አሁኑ ከቴ ፈገግ ብዬ ኔ ቆንጆ ይቅርታ አድርጊልኝ ብላት ትቀበለኛለች የሚል አስተሳሰብ ነው ያለው። ነገር ግን ምንም ሪያክት ባለማድረግ ሰዎች ይመጣሉ ይሄዳሉ። ምንወዳቸው ሰዎች ህይወታችን ውስጥ ፈቅደናላቸው ነው የኖሩት የቆዩት አብረን ከሱ ጋር ፍቅርን ኖረው ነው። አሁን አልፈለገም፣ በቃው፣ ጠግቧል፣ ውሸቱን ነበር፣ ዋራይቨር ሄዷል አይደለም ሲሄድ ሸኝተሽዋል። ምንም አይነት ቁጣሽን፣ ንዴትሽን፣ ሀዘንሽን ነው የምልሽ እዚው ከራስሽ ሰፖርቲቭ ሲስተሞችሽ ጋር ሁሌም እንደምላችሁ ከጓደኞችሽ፣ ከቤተሰቦችሽ፣ ከስራሽ ጋር ለብቻሽ፣ ከአልጋሽ ጋር ከትራስሽ ጋር ጨርሺ። እሱ ፊት እንዳይሆን አትገላምጭው። ደውለሽ አትሳደቢ። ለጓደኞቹ መልእክት አትላኪ። ስቲል አንቺ ላይ አቅም እንዳለው አሁንም ፓወር እንዳለው ስቲል እንደሚያሰቃይሽ፣ ስቲል እንደሚያናድድሽ፣ ስቲል እንደሚቆጭሽ እሱ አብሮሽ እንዳልሆነ ነው የሚያስበው። እሱ አንቺ ቆም ምናልባት ምንም ላይቀርብሽ ይችላል። እንኳንም ተወኝ እያልሽ ሊሆን ይችላል። ግን የሆነ ጎንሽ ንዴት ላይ ከሆነ ስቲል አሁንም ፓወር አለው ማለት ነው አንቺ ላይ። ያንን ነው መረዳት ያለብሽ፣ ያንን ነው ማወቅ ያለብሽ እንጂ እኔ የሰደብኩት እኮ ነው ብለሽ ካመንሽ እኔ እኮ እንደማልፈልገው እየነው እንኳን ቀረብኝ ነው ያልኩት፣ እሱ ይቆጨኝም እያልሽ ሊሆን ይችላል። የአንቺ እውነታ እሱ ሊሆን ይችላል። እሱ ጋር ግን ትርጉሙ እንደዛ አይደለም ቆንጆት። እሱ የሚያስበው አሁንም ብትወደኝ ነው ብትፈልገኝ ነው አብሬያት ስላልሆንኩ ነው ስላልፈለግኳት ነው እንዲህ የምትሆነው የምትሳደበው፣ የምትገላምጠኝም፣ በሰውም እንዲህ ምታደረገኝ ነው የሚለው፣ በቃ ስለጠላችኝ ስለማፈልገኝ ነው የምትናገረኝ። እኛም እንደዛ አይደለንም አክቹዋሊ ከወጣልሽ እርግፍ ካልሽ ዝም ታመርጠሽ እንደሆኑ በምን ድጋሚ የማይመጣበትን መንገድ ነው የምትፈልጊው። ስለዚህ ሪያክት የምታደርጊበት መንገድ በሳል መሆን አለበት። እንዳልኩሽ ከሌላ ግንኙትሽ ከተራስሽ አንስቶ እስከ ጓደኞችሽ ጋር በማውራት በቃ በመጮውም ይሁን በማልቀስም በመጽሐፍም ሊሆን ይችላል ይቺን አፍተር ብሬክ አፕ ኦፍ ሳይኮሎጂ የምትባለውን ፕሮሰስ ማለፍ ከሱ ጋር ሼር ማድረግ፣ ለሱ ማሳየት፣ ለሱ መናገር ወይም እሱ ላይ ልትወጪው መሞከር አይሳር አምስትል። እሱ የሚያስበው አሁንም አንቺ ጋር አቅም እንዳለው ብቻ ነው እንዲያስብ የሚያደርገው ያንን፣ እንዲያ አትፈቅድለት። ዝም ቢያይ ቢጠብቅ፣ ቢፈልግ፣ ቢያድን፣ ቢከተልሽ ሳያገኘው ሲቀራው፣ ወይኔኔ እንደዚህ ትልቅ ዋጋ ያላትን ሴት ነው ያጣት፣ ይህን ያህል ቦታ የለኝም ነበር እሷ ጋር፣ በጣም ጀግና ናት እያለ እያደነቀሽ ይኖራል፣ እያከበረሽ። ሶስተኛው ራስሽ ላይ እንጂ እሱ ላይ ስታተኩሪ እንዳያይሽ ግንኙነታቸው ላይ ስታተኩሪ የነበረው ግንኙነታችሁ አሁን ያበቃው ላይ ስታተኩሪ እንዳያይሽ። ችላ አለሽ ለምንድን ነው እሱ ላይ አተኮርሽው? አንቺ ችላ ያለሽ ፓርት ላይ ብቻ ለምን አተኮርሽ? ዘጋሽ አይደለ፣ ለምን ዘጋኝ የሚለው ላይ ለምንድን ነው ማተኮር ያስፈለገሽ? ምን ስትቀይር ያለሽ? እነሱ ላይ ማተኮርሽ፣ እነሱ ላይ ማተኮርሽ አንቺ ላይ ምን ተጽዕኖ ያመጣል? እሱ ላይስ ምን አይነት ነገር ያስከትላል የሚለውን እስኪ አስቢበት። ሁላችንም በእርግጥ እንደማወራው ቀላል ላይመስል ይችላል ቀላል የሚሆነው ግን ትክክለኛውን ፓስ ስትመርጪ ነው። ትክክለኛውን የመፍትሄ መፍቴ መንገድ ስትመርጪ ነው። ከባዱ እስቲ ለእሱ የሚመታውን ልብሽም ማዳመጥ ንዴትም ሆነ ንዴትሽም ማዳመጥ ፍላጎትም አለኝ ስለ እሱ ማዳመጥ ብቻ ነው ትክክል ያልሆኑ ድርጊቶችን የሚያስደርግሽ። ያ ደግሞ ዛሬ ባይሆን ነገ ተነገ ወዲያ እፍረት ውስጥ ይከትሻል። ለራስሽ ያለሽ ዋጋ ክብር፣ ዋጋ ዝቅ ያደርግብሻል። ስለዚህ ማተኮር ያለብሽ ምንድን ነው? ሌላ አንቺን የሚጠቅሙሽን እዚህ ዓለም ላይ እየተፈጠርሽው የእሱ ገርል ፍሬንድ ልትሆኚ የእሱ ፍቅረኛ ለመሆን እሱን ለማስደሰት እሱ አንቺን እያስደሰተ ለመኖር አይደለም። ሌላ ፐርፐዝ አለሽ። አምላክሽ የፈጠረሽ ለእሱ ላይሆን ይችላል ከሌላ ሰው ጋር ሊሆን ይችላል ዕጣ ፋንታሽ እዚህ ስታክ ማድረግሽ ምንም ጥቅም የለውም። አንቺ ስታክ እንዳደረሽ ከእሱ ጋር እሱ ስሜት ላይ እሱ ትቶሽ የሄደው ቦታ ቆመሽ እንደቀረሽ፣ እሱ ሀያ ተጠቃሚ ማን ነው? እሱ ነው። ሂዶን ግብሽት ባይዘ ድል እንዳደረገ ነው የሚሰማው። በዛ ላይ ለፈተና ሊሆን ይችላል እንዳልኳችሁ፣ ራስሽ የምታይበትን ለራስሽ ያለሽን ክብር ለማወቅ ሊሆን ይችላል እያደረገ ያለ ራስሽ የምትገልጭበትን መንገድ አስቢ። ከሰዎች እኛ ክብርን አናገኝም፣ ራሳችንን እንጂ የምናስከብረው እነሱ የሚሰጡን ነገሮች አይደሉም። እኛን ግን ዋጋ እንዲሰጡን፣ እንዲያከብሩን፣ እንዲወዱን የማድረግ አቅም አለን። ግን እዛው የተወሽ ቦታ እዛው ሊያሳይሽ የፈለገው የሚያናድድን ነገር እንደ ቴሌቪዥን እየተመለከትሽ እየተናድድሽ የምጠብቂ ከሆነ ለምን እንደዚህ ያደረገ፣ ምን ሆኖ ሆኖ፣ ከየት መጣ፣ ምን አድርግ የሚሉ ጥያቄዎች ላይ ስታካረች ትጎጃለች። ስለዚህ ይሄንን ሽፍት አድርገሽ ራስሽ ላይ መለወጥ ላይ ብያቸዋለሁ። መጀመሪያ ለምቻ አፕዴት መሆን መቻል አለብሽ። ዝምታሽ ውስጥ ሊሆን ይችላል የሚያግዝሽ፣ አሁን ከእሱ ጋር ከያሽው እል ሊሆን ይችላል ፍቅር በዩ ግንኙነት በዩ ከፈለግሽው ትኩረትን በዩ ከእሱ ጋር የሚያላቅቅሽ ብቸኛው ነገር ሌላ ነገር ላይ ጊዜ ማጥፋት፣ ሌላ ነገር ላይ ማተኮር፣ እስፔሻሊ ደግሞ ራስን መውደድ ላይ ከራስ ጋር ያለሽን ግንኙነት ማጠናከር ላይ፣ በራስ ደስተኛ መሆን ላይ ነገሮች ላይ የሚቀይርሽ፣ የሚያስተምርሽ፣ የሚለውጥሽ ነገር ላይ ትኩረት ስታደርጊ የዛን የምን ያያል እስታክ ያደረገችውን ሳይሆን የተራመደችውን፣ የሄደችውን፣ ያለ እሱ ደህና የሆነችውን በራሷ የምትተማመን ህይወት እንደምትቀጥል ያመነችዋን ሴት እሱ ያያል። ተቃራኒው ግን እዛው የሆነ ቦታ ላይ እንደሚስማር መቷት የሄደን ሴት እንዲያይ ካደረግሽው ድል እንዳደረገ ያስባል። የመመለሻ መንገዱ ዝግ ነው የሚሆነው። የሚመልሰው ስቴጅ ነው፣ የሚከተልሽ ስቴጂ ነው፣ ስቴጂ ያማረብሽ የተለወሽ ስቴጅ ነው። እሺ፣ ስለዚህ ስታክ እንዳታደርጊ እሱን እንዳያይ። ወንድ ልጅ አራተኛውና፣ የመጨረሻው ወንድ ልጅ አንቺ ላይ ማየት የሌለው በተለይ የዘጋሽና ችላ ያለሽ ወንድ በፍጹም ሊያየው የሚገባ ማየት የሌለበት ነገር በትልቁ ሲመለስ እንደምትቀበዩ ነው። አሁንም አቅም አንቺ ላይ እንዳለው ማየት የለበትም። ልትወጂ ትችያለሽ፣ ልትናፍቅ ትችያለሽ። ቢመጣ አቅፈሽው ብትስሚው ደስ የሚል ስሜት ብቻ እንደሚሰማሽ እያሰብሽ ይሆናል። ልብሽም እሱን ሊፈልግ ይችላል። ነገር ግን ይሄንን እድል እንደማያገኝ ነው ማየት ያለበት። እንደሚያገኝ ካየ እንደፈለገ ሆኖ ይመጣል። ሂ ነው በቃ እና ያገኛል። አንቺ ግን ያንን እንደማሰጩ ሲያውቅ፣ ራስሽ እንደምታከብሪ ለራስሽ ዋጋ እንዳለሽ፣ ለራስሽ ክብር እንዳለሽ ትነግረዋለሽ ከዚች ሴት ጋር ደግሞ መሆን የማይፈልግ አንድ ወንድ ፈልገሽ አታገኝም። እነሱ የሚፈልጉት በደንብ አድነው ለፍተውበት ኢንቨስት አድርገውበት ዋጋ ከፍለውበት ጨንቀው ያገኙትን ነገር ያንን ካጡ ደግሞ ድጋሚ እንደማያገኙት እንዲሰማቸው ነው መሆን የሚፈልጉት። ስለዚህ ያንን ነገር ነው ማድረግ ያለብሽ። ወንድ ልጅ ይሄ ነው የቻልሁ። እንግዲህ ይህንን ነው ማድረግ ያለብሽ እንጂ ኢዚ መሆን በጣም ቀላል መሆን፣ ተራ መሆን ደግሞ በተመሳሳይ ደግሞ በቀላል ነገር ነው። ስለዚህ ያ ስሜት እንዲሰማው እንዳታደርጊ። ያንን ደግሞ የምታደርጊበት ስታሳዩ ነው በቃ እስቲል ሲደውል ፈጥነሽ ስልኩ የምታነሽ ከሆነ ቴክስቱ የምትመልሽለት ከሆነ እንገናኝ ሲልሽ እሺ ብለሽ የምታገኘው ከሆነ አሁንም ከሆነ ጊዜ በኋላ ወይ ሴክስን የሚፈልግ ወይ የሆነ ነገር ጀስት ደብሮትም ሊሆን ይችላል እስቲል ለማረጋገጥም፣ አሁንም ትወደኛል ትፈልግኛል የሚለውን ለማረጋገጥ ሊሆን ይችላል የሚያደርገው። ከዛ ደግሞ ድጋሚ መሄዱ አይቀርም። ይሄ ተግባራቸው ነው፣ በተደጋጋሚ የሚያደርጉት። ስለዚህ አንድ ይሄን አድርጓል አይደለም። ወንድ ልጅ ደግሞ እስካሁን ያነሳኋቸውን ሶስት ነገሮች ላይ በደንብ ጠንካራ አቋም ነው ኖሽ ካደረግሽ ጊዜ አይፈጅበትም። ሲመለስ ራሱ ከልቡም ሊሆን ይችላል የሚመለሰው ይቅርታ አርጊልኝም ብሎ ግን እስቲል አንቺ ላይ ፓወር እንደሌለው እንደማትፈልጊው መቶ ፐርሰንት እርግጠኛ ያለ እሱ ኦኬ እንድሆንሽ ነግረሹ አባሪው የዛኔ እንደ አዲስ እንጀምር እንደ አዲስ ኢንቨስት ላርግ ይቅርታ አድርጊልኝ፣ ተሳስቻለሁ፣ እንዲህ ማድረግ ይልክ አይደለም፣ እንዲህ ያደረኩት እንዲ ስለመሰለኝ ብሎ ተናዞ፣ ከዛ እድል ሰተሹ በደንብ ባንኳክቶ የእውነቴ ነው ልሽ ዋጋስ እንዲከፍልበት አድርገሽ ዋጋሽን በደንብ ባስከፍለሽው ነው መቀበልክ አለብሽ። ደግሞ የእውነቱም ከሆነ ያደርገዋል። ቀሪ ዘመኑን በኋላ የተከተለሽ ይኖራል። ነገር ግን ማወቅ ያለብሽ በቀላሉ በርሽን፣ የልብሽን በር መክፈት ይለ ከሆነ ፓወር ለማረጋገጥ ነው የመጣ የልከል ሊያውናት ብሎ ይሄዳል። ወንድ ልጅ እንዳትረሽ። ስለዚህ ምን ማድረግ አለብሽ ማለት ነው? ሁሌም ቢሆን ከሄደ ሸኛለሁ፣ በራሴ የተማመናለሁ። በራስ መተማመን ማለት ሰዎች የግዴታ ሊወዱኝ ይገባል፣ ሰዎች ደግሞ ካልወደዱኝም የግዴታ እንዲወዱኝ አረጋቸዋለሁ ማለት አይደለም። የማይወዱንን መተው፣ ያለነሱ ደህና መሆን፣ ከራሳችን ሕይወት ጋር መጣበቅ። ከራሳችን ጋር የሚሞተው የሚያረጀው እሱ ነው እሱ መማሪያዬ ሊሆን ይችላል። እሱ ሰለወንድ ልጅ እንዳቅ ትልቁ ስህተቴ ሊሆን ይችላል። ከስህተቴ የተማርኩ ሴት ነኝ፣ ራሴን ላራምድበት የሚል በተደጋጋሚ መናገር፣ አመስጋኝ መሆን ባይዘይ ማለት ነው። ሊጎዳሽ ይችላል። አግቶ አሰብ ልጆሽም ሊሄድ ይችላል። እንደዚ ባሪ ሊያመጣ ይችላል። በጊዜ መሆኑን በመሆኑ እራሱ ልታመሰግኝ ይገባል። ስለዚህ እንደዚህ አይነት ሰውን ተመልሶ ሲመጣ እድል እንዳለው እንዲያስብ አድረግ የለብሽም ቶሎ ስልኩን በማንሳት ቴክስቱን ቶሎ በመመለስ ሶሻል ሚዲያውን እየጎብኘሽ ላይክ በማድረግ ስቲል ፍላጎት እንዳለሽ ስትሪሽ ላይ እንደምትወጅ የሚገልጸውን ነገሮች ሙዚቃ ሆነ ምንም ባለመጫን አልፎ አልፎ የሆነ ቀን በመደወል ማስታወስ አለው፣ በህይወት አለው ኤግዚስት አድርጌ ያለው ስቲል አንተን የምውድ ሴት ነኝ ባለማለት። አደራ ሀሳቤ እንደሚጠቅማችሁ በጣም እርግጠኛ ነኝ። እንደሚሰራም ታውቃላችሁ። ከወደዳችሁት ካመናችሁት፣ ለእኔ በላይ ለሌሎች ጠቅማል ካላችሁ ሼር አድርጉ። ኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመሽ እስክመጣቸው